ከጀመረ ጊዜ ጀምሮ እየመጣን ነው። በዓሉ በየጊዜው እየጨመረ ፍልሰቱም እየጨመረ የወጣቱም ኃይል በጣም እየበዛን መጣ። ኢሬቻን ሰው አወቀው፣ የሰላም እንደሆነ የፍቅር ስለሆነ አወቀው። አሁን የሰው ኃይልም እየተጨመረ ከሀገር ውስጥም ከሀገር ውጭም እየመጣ በዓሉን እኛ ከስዳማ ከሸሽመና ከጭጉሯ ጀምሮ ነው አቀባበል ሲደረግልን እስከ አዲስ አበባ ይመጣ ነውና

ዘጠኝ ሰዓት ከሌሊት ተነስቼ ኦልሬዲ አሁንም አልደረስኩም ገና ጉዞ ላይ ነኝ። በጣም ደስ ነው ያለኝ። በጣም ቆንጆ ነው በዓሉ ድባብ፣ በጣም ደስ ይላል። ይሄው የሚታየው ህብረተሰቡ በነቂስ ትናንትና እስቴዲየም አካባቢ ያከበርነው መስቀል አደባባይ የአዲስ አበባንም በጥሩ ሁኔታ እንደዚህ ነው ያከበርነው። አሁን ደግሞ በጣም ደስ በሚል ሁኔታ የሚታይ ነገር ነው። በጣም ነው የሚያምረው። ጥሩ ነው። ለእኔ በዚሁ ቢቀጥል ደስ ይለኛል። የህዝባችን ሰላሙን የሀገራችን ሰላም ሰላም በጣም የምንፈልገው ነገር ስለሆነ በሰላም ነው። አሁን ረጅም ወደ 40 ደቂቃ ተጉዘናል በእግራችን። በቃ ጥሩ ነው፣ በጣም ደስ ይላል። በእውነት ሀገራችን ሰላም ያድርገን። በየጊዜው በየጊዜው እንደዚህ ሆነን ዘንድሮ የበለጠ ነው ከዚህ በፊት የነበረውና የበለጠ ለማድረግ ሰላም ስኖር በጣም ጥሩ ሆነን ፍቅራችንም አንድ ወንድም ስለዚህ ኢትዮጵያችን ሰላም ብቻ ይመኛለው። አንድነት ያመጣል፣ መተሳሰብን መከባበርን ያመጣል። የአንዱ ባህል አንዱ ማወቅ ስለማወቅ ያ ነገር አንድነትን አመጣል፣ ሰላምንና ፍቅርን አመጣልናል ብዬ አስባለሁ። ሁልጊዜ እንደአይነት ነገር ኢሬቻ ሆነ ግፋታ ጨንበላላ ሌላ ሌላ ባህላቶችም አለ። ሁሉም ብሄር በአንድነት ብተሳሰብ ብከባበር እና ብገናኝ ደስ ለኛል በዙ ብቀጥል ብዬ አስባለሁ ወረካሚሴዳ